እኔ ደግሞ ሰርች ማድረግ ደግሞ አይችልም። ባለፈው ማርያምን ኦጂ ጋ ሰርች ላድረግ ስል ዝግ ነው ዝግ ነው የሚለኝ ይመስለኛል። መላቅ አልችልም። እኔማ ደስ ይሉኛል እኮ እንደው ምን ተሻለኝ። ምቀኛ በዛ። ኮ እንትኑንም ይዘጉታል። ከቻይናም አልከ ጋር ልጣላ እንዴ? እኔ ቆንጆች እንደው ይህንን እንዳትሉ ማሮቼ እንዳትሉ። የጀንበር ግባት የውበት ድምቀት ጓደኛ አይነሽ ረጌቱ አባቱ እንደው ይህን ዘፈን ስሰማማ የሁሉ ምርጫ የአይኔ መፈንጫ ጓደኛ አይነሽ፣ የትዝታዬ ድምቀት አብሳሪ ጓደኛ አይነሽ፣ ሁሉንም የው ክፋቱን ሁሉ ባንቺ ፊት ነው ጓደኛ አይነሽ፣ ሐዘን ብቀመጥ ይሻላል ሐዘን ሁሉ ጀንበርተ ተዊን ፍ ተዊን ተዊን ብሰት ይነጠብኝ ተዊን የምንጫወተውን ዲቦራ እስክትልቅልኝ ድረስ የምንጫወተው ልንገራችሁ ማለት ነው። አራት አንድ አይነት ከለር ማምጣት ነው። ከዛ አንዳንድ ሺ ኮይን ያሸነፈ እሰጣለው ማለት ነው። አራት ዝም ብዬ ነው ቁጭ ብላችሁ ገስ ላይ ከምትቀመጡ ብዬ ነው አቅም የሚችለው ካሸነፋችሁ ደግሞ ከኮመንት የሚሰጣችሁ ካለ ይሰጣል። እኔ ደግሞ አንድ ሺ ኮይን ይሰጣችኋለሁ ግን ሰዓት ይዛለሁ ማለት ነው። ደቂቃ ይዛለሁ። ኦኬ፣ ቀይ ቀይ ቀይ ምንድን? ኦኬ፣ ስሙኝ፣ ይሄ የቀይ ነው አይደለ? ቀይ ወይ ትመርጣላችሁ ወይ ቢጫ ትመርጣላችሁ። ሁለታችን አንድ ላይ የሆነ ነው የምንጫወተው ማለት ነው። ሰዓት ይዛለሁ በዛ በደቂቃ ውስጥ ቶሎ ቶሎ ነው የምንጫወተው። ለምሳሌ አሁን እዚህ ጋር ምስሉ ላይ የምታዩት አለ አይደል? አራት መምጣት አለበት። እንደዚህ ወደ ታች አራት መምጣት አለበት። አንድ ሁለት ሶስት አራት አራት በመደዳ መምጣት አለበት። ከዛሬም አይ ቲንክ ወደዚህ ወደዚህም አራት ወደ ጎን፣ ወደ ላይ ከፍ አደርግላችኋለሁ ወደ ጎን ወደ ጎን እናንተ ምንድነው? ዲጄሉና ሉና ተመቸኝ ስላልኩኝ አውቃችሁ በሱ አካውንት እየመጣችሁ አበባ የምትሰጡት እኔ ፎሎም እኮ አላደርገውም እ ምን አስባችሁ ነው? ወደ ታች እኔ እኮ ለአንድ ቀን ነው የምናገረው። ወደ ታች አንድ አይነት ከለር አራት ማስገባል። ለምሳሌ አንድ፣ ለምሳሌ የምላችሁ አንድ ሁለት ሶስት አራት፣ ወይ ደግሞ ወደዚች ወደዚህ አራት፣ ወይ ወደዚህ አራት፣ አንድ አይነት አራት መግባት አለበት ማለት ነው። ለምሳሌ አሁን የፈለግሹ ቦታ ከተች ትሉኛላችሁ የፈለግሹ ቦታ ከተች ትሉኛላችሁ አንድ ሁለት አንድ ሁለት ሶስት አራት አምስት ስድስት ሰባት ሰባት ነው እነዚህ ያሉትኝ ትቆጥሩ ይሄ እዚኛ ውስጥ ቤታ ከተች ትሉኛላችሁ እከታለሁ ቢጫው የሆናችሁ ሰዎች ነው ከዛ ቀጣይ ነው የሚሄደው የፈለኩት ከፈለኩት እዚህ ከታለ ብሎክ አረጋችኋለሁ ማለት ነው ከዛ ነው ላሳያችሁ ነው እንደዛ እያደረግን የምንጫወተው ከዛ እንደዚያውን ብሎክ አደረግኳቸዋለን ዘጋውትኝ ወደ ላይ አራት አንድ አይነት መደርደር አትችሉም ማለት ነው። ወደ ፈለጋችሁት ከፈለጋችሁ ወደ ታች ቀጣይ ኔክስት፣ እናንተ ናችሁ። ወደዚህ ማስገባት ነው ብቻ። አራት አንድ አይነት ባመጣ ነው ዝብቶ ለያዘ አንዴ ኮይን እሰጣችኋለሁ ጋይስ። እኔ እንዴት አድርጌ እንዴት አድርጌ ቆይ፣ ዲቦራዩን ነገር እንዴት አድርጌ እንትልበል? ቆይ ኮይን ልግዛ፣ ልግዛ ሳይሆን ኤክስቼንጅ። መግዛቱን ማ ጠርቁሞ ይዞልኛል ወይ ደግሞ ሰዓት ይዛለው ደቂቃ ልዩ ዜማዎች ምን አባቴ ላርጋቸው? ቤት አስገቢያቸው ልዩ ዜማዎች ማሪ እንትን እኮ አጣውኝ። ምንድን ነው በላይቭ ስለመጡ በእንትን ስለመጡ ምንም ማድረግ አልችልም። ላይክ ማስገባት አልችልም። ገስት ላይ ነው ማስገባት የምችለው። በላይቭ ግን እነሱን ሰርች ሳረጊያቸው ማግኘት አልችልም። ለዛ እኮ ብዬ ነው አልተረዳም። ማሮችን በምን አባቴ ላስገባቸው? ኡፍ መከራዬን አየሁ። በምን አባቴ ላስገባቸው? ቆይ እስኪ ስማቸውን አንዴ ሰርች ላርገው። ቆይ ቆይ፣ ጠብቁኝ አንዴ። ቆይ ሰርች ላርጋቸው። ቆይ አንድ ደቂቃ ጠብቁኝ። ቆይ አንዴ ላሳየን ቆይ አሁን ብዙ አይነት ፔጅ እነሱ ስለሚመጣ የራሳቸውን ፔጅ አንዲ ሰርች ላድርጉ። ሰው እኮ በዚህ በሰርች ማግኘት እንዴት እንደሚገብድ ሼር እኮ ስላረግሽልኝ አይደለም ነፂ ነፂ፣ አልገባት እንኳ ሼር ስላደረግሽልኝ እኮ አይደለም ነፂ ስላረግሽልኝ ሼር ማ ካረግሽልኝ፣ እኔ እኮ ማየት ይችላለሁ በዚህ ስልኬ። እነሱና እኔ በጌም ለማምጣት ግዴታ ፎሎ መደራ እኔ ፎሎ እነሱ ማድረግ አለብኝ። ሰርች ሳደርጋቸው ደግሞ ድብዝዝ ይላል አይመጣም ነው ወይኔ፣ በክርስቶስ ሲያናድድ። ኦኬ፣ አንዴ ሰርች ላርጋቸው። ቆይ እስኪ በዋናው እንትናቸው ላድርጋቸው በአማርኛ ወይ ስለጻፍኩት ይሆን አላውቅም። አይ ቲንክ አገኘኋቸው። እነሱ ናቸው እነሱ ከሆነ፣ በስተመጨረሻ ተገናኘን።